ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። እንኳን ወደ ሁለተኛው ቻናሌ በሰላም መጣችሁ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነጭ ሽንኩርት አስደናቂና አስገራሚ በርካታ የጤና ጥቅሞችን እነግራችኋለሁኝ። እንዲሁም ደግሞ እንዴት በትክክለኛው መንገድ ለተለያዩ የጤና ችግሮች መጠቀም እንደምትችሉ እናም ማድረግ ያለባችሁ ጥንቃቄዎች ደግሞ ምንድናቸው? የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ለበርካቶች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት ለሰው ልጅ ከሚታወቁት እጅግ በጣም ኃይለኛ ተፈጥሯዊ መድኃኒቶች ውስጥ አንዱ ነው። በሰልፈር ውህዶቹ በተለይም በአሊሲን የበለጸገ በመሆኑ ለብዙ መቶ ዓመታት በሽታን ለመከላከል ጥቅም ላይም ውሏል። አሊሲን ለነጭ ሽንኩርት ጠንካራ ሽታውን እናም የመድኃኒትነት ባህሪያቱን ይሰጠናል ወይም ደግሞ ይሰጠዋል። ታዲያ የነጭ ሽንኩርት አስራ ሁለት ዋና ዋና አስገራሚ ድንቅ ጥቅሞቹን እስቲል ዘርዝርላችሁ። አንደኛ፣ በሽታ የመከላከል ስርዓትን ያጠናክራል። ነጭ ሽንኩርት ሰውነታችን እንደ ጉንፋን፣ ፍሉ እናም ሌሎች ቫይረሶች ያሉ ኢንፌክሽኖችን ለመከላከል ይረዳል። በነጭ ሽንኩርት ውስጥ ያለው ንቁ ውህድ አሊሲን፣ ነጭ የደም ሴሎች፣ የሰውነታችን ተፈጥሯዊ ተዋጊዎች እንዲፈጠሩ ያደርጋል። አዘውትሮ መመገብ የተለመደ ጉንፋን እና የመተንፈሻ አካላት ኢንፌክሽኖች የሚቆዩበትን ጊዜ እና ክብደቱንም ይቀንሰዋል። ሁለተኛ የደም ግፊትን ይቀንሳል። ነጭ ሽንኩርት የተፈጥሮ የደም ግፊት መቆጣጠሪያ ነው። የደም ስሮችን የሚያሰፋ እና የደም ዝውውርን የሚያሻሽል የናይትሪክ ኦክሳይድ ምርትን በማነቃቃት የደም ስሮችን ያረጋጋል። ጥናቶችም እንደሚያሳዩት የነጭ ሽንኩርት ተጨማሪ ምግቦች የደም ግፊት ያለባቸው ሰዎች ሲስቶሊክ እና የዲያስቶሊክ የደም ግፊትን ሊቀንስላቸውም ይችላል። ሶስተኛ መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል እና ጥሩ ኮሌስትሮልን ኤችዲኤልን ያሻሽላል። ነጭ ሽንኩርት የደም ቅባት ወይም ደግሞ የሊፒድ ሚዛንን ለመጠበቅ ይረዳል። በደም ስሮች ውስጥ ንጣፍ ወይም ደግሞ ፕላክን የሚያስከትሉ የኤልዲኤል መጥፎ ኮሌስትሮል ደረጃዎችን ይቀንሳል። በተመሳሳይ ጊዜ ኮሌስትሮልን ከደም ውስጥ የሚያስወግደውን የኤችዲኤል ጥሩ ኮሌስትሮል እንዲጨምርም ይረዳል። ይህም የልብ በሽታ እናም የስትሮክ አደጋን ለመቀነስ ይረዳል። አራተኛ ልብን ይከላከላል እና የልብና የደም ቧንቧ በሽታንም ይከላከላል። ነጭ ሽንኩርት አጠቃላይ የልብ ጤናን እንደሚያሻሽል ይታወቃል። ንጣፍ ወይም ደግሞ ፕላክ እንዳይፈጠር በመቀነስ የደም ቧንቧዎች እንዳይጠነክሩ ወይም ደግሞ አትሮስክሎሮሲስ እንዳይከሰት ይከላከላል። ትራይግሊሰራይድንም ይቀንሳል። የደም ዝውውርን ያሻሽላል፣ እናም የደም መርጋትም እንዳይፈጠር ይከላከላል። እነዚህ ሁሉ ጤናማ የሆነ ልብን ይደግፋሉ። አምስተኛ፣ ኃይለኛ ጸረ ባክቴሪያ እናም ጸረ ቫይረስ ባህርያት አለው። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ነው። አሊሲን እናም ሰልፈር ውህዶች ጎጂ ባክቴሪያዎችን ቫይረሶችን እናም ፈንገሶችንም ይገድላሉ በኢኮላይ ካንዲዳ ስታፊሎከከስ እናም አንዳንድ አንቲቢዮቲክን በሚቋቋሙ ዝርያዎች ላይም ውጤታማ ነው በአንጀት በሳንባ እናም በቆዳ ላይ ከሚከሰት ኢንፌክሽኖችን ለመከላከል ይረዳል ስድስተኛ ጉበትን ያጠናክራልናም መርዝ ማስወገድንም ይረዳል ነጭ ሽንኩርት የሰውነትን የተፈጥሮ መርዝ የማስወገድ ሂደትን ይደግፋል። መርዞችን፣ ከባድ ብረቶችን እናም ጎጂ ንጥረ ነገሮችን ለማስወገድ የሚረዱ የጉበት ኢንዛይሞችን እንቅስቃሴ ይጨምራል። ነጭ ሽንኩርት ጉበትን ከኦክሲዲቲቭ ስትረስ የሚከላከል ሴሊኒየምንም ይዟል። በተለይ ለአካባቢ መርዞች ወይም ደግሞ እንደ እርሳስ ላሉ ከባድ ብረቶች ለተጋለጡ ሰዎች በጣም ጠቃሚ ነው። ሰባተኛ ኢንፍላሜሽንን እና የኦክሲዲቲቭ ስትረስንን ይዋጋል። ስር የሰደደ ኢንፍላሜሽን ለብዙ በሽታዎች መንስኤ ነው፣ እናም ነጭ ሽንኩርት ይህንን ለመቆጣጠር ይረዳል። የነጭ ሽንኩርት አንቲኦክሲዳንት ሴሎችን የሚጎዱ ፍሪ ራዲካሎችን ገለል ያደርጋሉ። የሰልፈር ውህዶቹ የኢንፍላሜሽን ጠቋሚዎችን በመቀነስ እንደ አርትራይተስ እናም አስም ባሉ ሁኔታዎችም ይረዳሉ። ስምንተኛ፣ የአንጎል ጤናን ያሻሽላል እናም የነርቭ መበላሸት በሽታዎችን አደጋም ይቀንሳል። ነጭ ሽንኩርት አንጎልን ከርጅና እናም ከእውቀት ማጣት ለመከላከል ይረዳል። አንቲኦክሲዳንትና አንቲኢንፍላማቶሪ ውጤቶቹ የነርቭ ሴሎችን ከጉዳትም ይከላከላሉ። ወደ አንጎል የሚሄደውን የደም ፍሰትን በማሳደግ የአልዛይመርስናም የመርሳት በሽታ አደጋንም ይቀንሳል። አዘውትሮ መጠቀም ማስታወስንናም ትኩረትንም ይደግፋል። ዘጠነኛ የምግብ መፈጨትንናም የአንጀት ጤናንም ያሻሽላል። ነጭ ሽንኩርት ጤናማ የምግብ መፈጨት ስርዓትን ይደግፋል። ጎጂ ባክቴሪያዎችን እየገደለ ጥሩ የአንጀት ባክቴሪያዎች እንዲያርጉም ያበረታታል። ሆድ መነፋትን፣ ጋዝንናም እንደ ኤች ፓይሎሪ ያሉ ኢንፌክሽኖችን ለመከላከልም ይረዳል። የተሻለ ንጥረ ነገር ለመምጠጥ የምግብ መፈጨት ኢንዛይሞችንናም የሃሞት ፍሰትንም ያነቃቃል። አስረኛ ክብደት ለመቀነስ እናም ሜታቦሊዝምንም ይደግፋል። ነጭ ሽንኩርት ጤናማ ክብደትን ለመጠበቅ በተፈጥሮ ይረዳል። ሜታቦሊዝምን ያፋጥናል እናም ስብ የማቃጠል ሂደቶችንም ያበረታታል። የረሃብ ሆርሞኖችን በመቆጣጠር የምግብ ፍላጎትን ይቀንሳል። በተጨማሪም የደም ስኳር መጠንን በማረጋጋት የኃይል መውደቅንና ከመጠን በላይ መብላትንም ይከላከላል። አስራ አንደኛ የደም ስኳርን ይቆጣጠራል እናም የስኳር በሽታንም ለመከላከል ይረዳል። ነጭ ሽንኩርት የኢንሱሊን ሴንሲቲቪቲን እናም የግሉኮስ ቁጥጥርንም ሊያሻሽል ይችላል። የኢንሱሊን መውጣትን ይጨምራል እናም የደም ስኳር መጨመርንም ይቀንሳል። አንቲ ኦክሲዳንቶቹ የኢንሱሊን የሚያመነጩትን የፓንክሪያቲክ ሴሎችን ለመጠበቅም ይረዳሉ። አዘውትሮ መውሰድ አይነት ሁለት የስኳር በሽታን ለመከላከል ወይም ለማስተዳደር ይረዳል። አስራ ሁለተኛ የካንሰር እድገትንም ለመከላከል ሊረዳ ይችላል የነጭ ሽንኩርት ጸረ ካንሰር ባህሪያቱ በደንብ ተጠንቷል። በነጭ ሽንኩርት ውስጥ ያሉ የሰልፈር ውዶች ካንሰርን የሚያስከትሉ ንጥረ ነገሮች ካርሲኖጂንስ እንዳይፈጠሩ ያግዳሉ። እንዲሁም ጎጂ ወይም ደግሞ ያልተለመዱ ሴሎች ውስጥ የህዋስ ሞት ወይም ደግሞ አፖፕቶሲስ እንዲፈጠርም ያበረታታሉ ከጨጓራ ከኮለን ከኢሶፈገስናም ከፕሮስቴት ካንሰር አደጋ ጋርም ተያይዘዋል። ስለዚህ ነጭ ሽንኩርትን ምንጊዜም በአመጋገባችሁ ውስጥ ብታካትቱ እነዚህንናም ሌሎችም በርካታ ጥቅሞችን ይሰጠናል ማለት ነው። ታዲያ ነጭ ሽንኩርትን ለጤና ለመጠቀም ምርጥ መንገዶችን ልንገራችሁ። አንደኛ ጥሬ ነጭ ሽንኩርትን መመገብ ነው። በጣም ኃይለኛ የመድኃኒትነት ውጤቶችን ይሰጣል። ሰብራችሁ ወይም ደግሞ አድቀቃችሁ ከአምስት እስከ አስር ደቂቃ በኋላ መበላት አለበት። ሁለተኛ የበሰለ ነጭ ሽንኩርት ነው። ይህ በጨጓራ ላይ ቀላል ቢሆንም በጣም ጠቃሚ ነው። ሶስተኛ የነጭ ሽንኩርት ሻይ ወይም ደግሞ በማር ውስጥ እየተነከረ ነው። ለጉንፋን እናም ለበሽታ መከላከል በጣም ጥሩ ነው። አራተኛ የነጭ ሽንኩርት ተጨማሪ ምግቦች ወይም ደግሞ በሰፕልመንት መልኩም አለ። ጥሬ ነጭ ሽንኩርትን መታገስ ለማይችሉ ሰዎች ይህ ጠቃሚ ነው። ታዲያ ነጭ ሽንኩርትን በየቀኑ ለመመገብ ምርጥ ጊዜያትና አስተማማኝ የሆኑ መንገዶችን ደግሞ ልንገራችሁ። ፍጹም ከፍተኛውን የጤና ጥቅምን ለማግኘትና የጎንዮሽ ጉዳቶችን ለማስወገድ ነጭ ሽንኩርትን በየቀኑ ለመመገብ የሚረዱ ምርጥ ጊዜያትና አስተማማኝ መንገዶችን እነግራችኋለሁኝ። ከፍተኛ ጥቅምን ለማግኘት ነጭ ሽንኩርትን የሚበላበት ምርጥ ጊዜ አንደኛ፣ በማለዳ በባዶ ሆድ መመገብ ትችላላችሁ። ይህ ምርጥ ጊዜ ነው ለመርዝ ማስወገድ፣ ለበሽታ መከላከልና ስብን ለማቃጠል ነጭ ሽንኩርትን ለመመገብ በጣም ውጤታማው ጊዜ ይህ ሰዓት ነው። ሆዳችሁ ባዶ ነው፣ ስለዚህ አሊሲን ወይም ደግሞ ንቁ ውህዱ በፍጥነት ወደ ደም ውስጥ ይገባል። የምግብ መፈጨትን ያነቃቃል፣ ጉበትን ያጸዳል እናም መርዞችን ያስወግዳል። ሜታቦሊዝምን ያፋጥናል እናም ለቀጣዩ ቀን ደግሞ በሽታ የመከላከል አቅምንም ያጠናክራል። ታዲያ እንዴት መውሰድ ትችላላችሁ? ከአንድ እስከ ሁለት የነጭ ሽንኩርት ፍሬዎችን ሰብራችሁ ወይም ደግሞ አድቅቃችሁ ከአምስት እስከ አስር ደቂቃ ያክል እንዲቀመጥ አድርጉ። ይህ አሊሲንን ያነቃቃል። ከለብ ያለ ውሃ ወይም ደግሞ ከሎሚ ውሃ ጋር ተጠቀሙት። ጣዕሙ በጣም ጠንካራ ከሆነ ከአንድ የሻይ ማንኪያ ማር ጋር ቀላቅሉት። ሁለተኛ፣ ከምግብ በፊት ከ20 እስከ 30 ደቂቃዎች በፊት ነው የምግብ መፈጨትን ለማሻሻልናም የምግብ ፍላጎትን ለመቆጣጠር በጣም ተስማሚ ነው። የምግብ መፈጨት ኢንዛይሞችን ለምግብ ያዘጋጃል። ሆድ መነፋትን ጋዝንናም አሲዳማነትንም ይቀንሳል። ከምግብ በፊት የደም ስኳርን ለመቆጣጠርም ይረዳል። ታዲያ እንዴት መውሰድ ትችላላችሁ? አንድ ፍሬ የተፈጨ ወይም ደግሞ በጥሩ ሁኔታ የተከተፈ ከአንድ ብርጭቆ ለብ ያለ ውሃ ወይም ደግሞ ከአንድ ማንኪያ ማር ጋር ተጠቀሙ። ሶስተኛ ከመተኛታችሁ በፊት በማታ መጠቀም ነው። ለልብ ጤና መርዝን ለማስወገድ እናም የእንቅልፍ ጥራትን ለማሻሻልም ጠቃሚ ነው። ነጭ ሽንኩርት የደም ዝውውርን ያሻሽላል እናም የሌሊት የደም ግፊትንም ይቀንሳል። በእንቅልፍ ወቅት የጉበት መርዝ ማስወገድንም ይደግፋል። እንዲሁም የሌሊት የምግብ ፍላጎትን ለመቀነስ እናም የጉንፋን ምልክቶችን ለመከላከልም ሊረዳን ይችላሉ። ታዲያ እንዴት መውሰድ ትችላላችሁ? አንድ ፍሬ የተፈጨ ከመተኛት በፊት ከአንድ የሻይ ማንኪያ ማር ወይም ደግሞ ለብ ያለ ወተት ጋር የተቀላቀለ ውሰዱ። ታዲያ ለተለያዩ የጤና ግቦች ደግሞ ነጭ ሽንኩርትን ለመመገብ ምርጥ መንገዶችን ልንገራችሁ። አንደኛ ለበሽታ መከላከልና ለጉንፋን ነው። በዚህ ጊዜ ጥሬ የተፈጨ ነጭ ሽንኩርትን ከማር ወይም ደግሞ ከሎሚ ጋር ብሉ፣ ወይም የነጭ ሽንኩርት ሻይን አዘጋጁ ሁለት ፍሬዎችን በውሃ ውስጥ አፍልታችሁ ዝንጅብል እና ማር ጨምራችሁበት መጠጣት ነው። ይህ የበሽታ መከላከል ሴሎችን ያፋጥናል እናም ባክቴሪያዎችን ወይም ቫይረሶችን በተፈጥሮ ይገድላል። ሁለተኛ ለልብና ለደም ግፊት ነው። በየቀኑ ከአንድ እስከ ሁለት ጥሬ ፍሬዎችን ብሉ ወይም ምግብ በማብሰል የነጭ ሽንኩርት ዘይትን ተጠቀሙ ወይም ነጭ ሽንኩርትን ተጠቀሙት ለልብ ተስማሚ ለሆነ ሰላጣ ከወይራ ዘይት እናም ከሎሚ ጭማቂ ጋርም ቀላቅላችሁ መጠቀም ትችላላችሁ። ይህ ኮሌስትሮልን ይቀንሳል፣ ደም ወሳጅ ቧንቧዎችን ያረጋጋል፣ እናም የደም ዝውውርንም ያሻሽላል። ሶስተኛ ደግሞ ለክብደት መቀነስና መርዝን ለማስወገድ ነው። ጠዋት ከእንቅልፋችሁ ስትነሱ የመጀመሪያው ነገር የተፈጨ ነጭ ሽንኩርትና የሎሚ ውሃን ውሰዱ። ይህ ሜታቦሊዝምን ያፋጥናል፣ ስብን ያቃጥላል፣ እናም ጉበት መርዝን እንዲያስወግድም ይረዳዋል። አራተኛ ለአንጎል እናም ለጉልበት ነው። በትንሹ የበሰለ ነጭ ሽንኩርትን ለቁርስ ጨምሩ። በእንቁላል በሾርባ ወይም ደግሞ በፈጣን ጥብስ ውስጥ መጨመር ትችላላችሁ። ይህ በአንጎል ውስጥ ያለውን የደም ዝውውርን እናም በቀን ውስጥ ደግሞ የአእምሮ ትኩረትንም ወይም ኃይልንም ያሻሽላል ማለት ነው። ታዲያ በቀን ምን ያክል ነጭ ሽንኩርትን መጠቀም ትችላላችሁ እናም ማድረግ ያለባችሁ ጥንቃቄዎች ደግሞ ምን እንደሆኑ ልንገራችሁ። አንደኛ ከመጠን በላይ ነጭ ሽንኩርትን አትብሉ። ከመጠን በላይ ከበላችሁ ስህተት ነው። በቀን ከአንድ እስከ ሁለት ወይም ደግሞ ሶስት የነጭ ሽንኩርት ፍሬዎች ከተጠቀማችሁ በቂ ነው። ይህ ሰውነታችሁ እንደሚችለው መጠን የሚወሰን ነው። ብዙ ጥሬ ነጭ ሽንኩርት የሆድ ወይም ደግሞ የጨጓራ ማቃጠል፣ ማቅለሸሽ ወይም ደግሞ ተቅማጥንም ሊያስከትልባችሁ ይችላል። ሁለተኛ አንዳንድ ጤና ችግር ካለባችሁ በባዶሆድ ደግሞ ከመውሰድ ተቆጠቡ። ቅድም እንዳልኳችሁ በባዶሆድ ነጭ ሽንኩርትን መውሰድ በጣም ጤናማ ነው፣ ምክንያቱም አሊሲን የሚባለው ውህዱ በደም ውስጥ በቀጥታ እንዲገባም ይረዳናል። ነገር ግን አንዳንድ ችግር ካለባችሁ በፍጹም ማድረግ የለባችሁም። ለምሳሌ የጨጓራ ቁስለት ካለባችሁ፣ አሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ ኢሶፈገስ ወይም ወደ አፍ መመለስ ካለባችሁ ወይም ስስ ወይም ሴንሲቲቭ የሆነ ጨጓራ ካለባችሁ በፍጹም መውሰድ የለባችሁም። በምትኩ ከምግብ በኋላ ለመውሰድ ሞክሩ እንደነዚህ አይነት ችግር ካለባችሁ። ሶስተኛ፣ ደግሞ መድኃኒትን የምትወስዱ ከሆነ ነው። ነጭ ሽንኩርት ደምን የማቅጠን አቅም አለው። በሐኪም ካልተፈቀደ በቀር ከደም መርጋት መከላከያ እንደ አስፕሪን ወይም ደግሞ ዋርፋሪን ጋር አብራችሁ ከመውሰድ ተቆጠቡ። አራተኛ፣ ደግሞ ከቀዶ ጥገና በፊት ለሳምንታት መውሰድን አስወግዱ። የደም መፍሰስ ችግሮችን ለመከላከል ከቀዶ ጥገና በፊት ከሰባት ወይም ደግሞ ከአስር ቀናት በፊት የነጭ ሽንኩርት ተጨማሪ ምግቦችን ወይም ደግሞ ጥሬ ነጭ ሽንኩርትን መውሰድን አቁሙ። አምስተኛ ደግሞ ሽታን የመቆጣጠሪያ ዘዴ ነው። የነጭ ሽንኩርት የአፍ ሽታን ለመቀነስ ከዚያ በኋላ ትኩስ ፓርስሌ፣ ሚንት ወይም ደግሞ ሎሚን ተጠቀሙ። ነጭ ሽንኩርትን ከተጠቀማችሁ በኋላ ማለት ነው። ታዲያ ቀላል የሆነ የጠዋት የነጭ ሽንኩርት መርዝን ከሰውነታችን አስወጋጅ መጠጥን እንዴት አድርጋችሁ እንደምታዘጋጁ ደግሞ ልንገራችሁ። የሚያስፈልጋችሁ ግብዓቶች አንድ ብርጭቆ ለብ ያለ ውሃ፣ ከአንድ እስከ ሁለት የተፈጨ የነጭ ሽንኩርት ፍሬዎች፣ አንድ የሻይ ማንኪያ የሎሚ ጭማቂና አንድ የሻይ ማንኪያ ማር ነው። እንዴት መጠቀም ትችላላችሁ? ይህንን አንድ ላይ አድርጋችሁ አዘጋጅታችሁ በማለዳ በባዶ ሆድ በሳምንት ከአራት እስከ አምስት ቀናት ጠጡ። ጉበትን ያጸዳል ሜታቦሊዝምን ያፋጥናል እናም በሽታ የመከላከል አቅምንም በተፈጥሮ ያጠናክራል ማለት ነው። ነገር ግን ቅድም እንዳልኳችሁ አንዳንድ የጤና ችግር ካለባችሁ በባዶ ሆድ መጠቀም የለባችሁም ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ፣ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።